ጉድ ጉድ ጉድ እንዳልኬ ልጅሽ ልጄ ነው ብሎ መጥተዋል። እንግዲህ ምን ትላላችሁ? ያብ እንግዲህ ቁርጥህን እወቅ። በቃ ልጅሽ ልጄ ነው ብለዋል። አንተ ባት ታስረግዝ እኔ ያስረግዛለሁ ብሏል። ወይ እኔ እንዳልኬ እኔ እንዳልክን ሳያኮልቤ ብርተ ብርት ነው የሚለው። በጣም ነው ማዳለው እንዳልኬ ባት መጣ ነው ደስ የሚለኝ። ከይ በቃ ያብያ ብዬ ብቆጠብ ደስ ይለኛል። አንተ መጣት ማለት አሳቤ ሁሉ አንተና ሄሉ ላይ ነው የሚሆነው። የምሬ ነው፣ ምላችሁ ወይኔ፣ እንዴት አባቱ ነው የምታምሩት! ደግሞ እቅፍ አድርጋክ ፀጉርን እያሻሸች ይሄን የመሰለ ፍቅር እንዴ! ጉድ ጉድ ጉድ። አዎ በቃ ያብ ይቅርታዋን ተቀበል፣ በቃ ወደሽኝ ነው። በል አለዛ፣ ወደ እንዳልክ እንድትሄድ ነው የምንፈልገው። በቃ እንዴ፣ እኔንም ስለምትፈልገው እኔ ለምን እኔ እኮ ከእንዳልክ ጋር እንድትሆን እፈልጋለሁ። ወይኔ ወይኔ ወይኔ ጉዴ እኔ ከያብ ጋር ደስታዋን ስለማይ ብቻ ነው ለሷ ስለአው ትሁን የምለው። ግን በቃ ከእንዳልክ ጋር ነው መሆን ያለበት አይደለ? ወንዶቼ፣ አዎ ከእንዳልክ ጋር ሁላችሁም። እንዳልክ ነው የምትፈልጉት። እኔም እንዳልክ ነው ወለ የምፈልገው። ምክንያቱ ልዩ በማላችሁ ስላለች በጣም ነው እየሰጋው ያለሁት። መጨረሻቸውም ማለት ነው። ስለዚህ እንዳል ተስፋ አልቆርጥም ብሏል። እንዳልከኝ ተስፋ አልቆርጥም፣ ሂድበት፣ እኛም እናበረታታሃለን። የምሬ ነው የሚለው ስንት እናንተ ፍቅር ይወዳል ደግሞ ምንድነው እንዲጸጉሩ እንድሽትሽት ያረግሽ ምናምን ኦማይ ጋድ እና ወደ ፍቅራቸው ተመልሷሉ። በቅርብ በይፋ ይወጣሉ። እና አሁን ይሄ ሚስጥራዊ ፎቶ ነው የኔ ውዶች እንዳትጫጭ እንዳልክ ወይኔ እንዳልክ፣ በቃ እንዳልክ ዩቲዩብ ላይ መጣ ያለው ነገር ፖስት ማለት፣ እኔ ልቤ ጠውለል ነው የሚለው እዛ እዚ እዚ እዛ በቃ መረጋጋት አልችልም፣ መረጋጋት አልችልም። ወይኔ እንዳልክ በቃ ፍቅር ልጅም እሱ ቢሆን እኔ አሳድጋለሁ ነው። አዎ ማሳደግም ይችላል። አንተ ትክክለኛ አፍቃሪ ነህ። በቃ ፍቅርን በአደባባይ አወጅኩ እኮ። አወጅክ። በቃ ፍቅራት አለው ብሎ የሚናገር ወንድ የት አለና ነው እንዴ? ሲያስመስል ነው እንጂ አንተ በቃ ው- ብለ ነው በቃ ያለሷ ብለሃል። ቀጥልበት። ይሄ ተስፋ ካለ እኛም ተስፋ አለን ብለን እናስባለን አይደለ ወዶች። ያው ስለዚህ መታረቅ አለባችሁ፣ መስማማት አለባችሁ። ያብም አሻፈረኝ ብለሃል። አንተ ለልጅ ብለን ነው የመጣሁት። በቃ አዎ ቅድም ደግሞ ተጎርታል ብዬ ነበር። ወይኔ ጉዴ ወይ እንዳልክ እንዳልክ ነው የምታሳስተኝ። እንዳልክ ነው እንዳልክ ይስራን የምር እኔ የሀብት ተጎዳ ተጎዳ ቤት ሲያስቀብጥ ነበር። አሁን ደግሞ አንተ ስትመጣ ደግሞ በቃ ወደ አንተ አው ሄሉ፣ ለአንተ ነው የምትገባው። አው ለአንተ አደለ ውዶች? አው ሁላችንም ለአንተ ነው የምንጠብቀው። አንተም ተስፋ አድርግ፣ ተስፋህን አትቁረጥ። እንደው በቃ ለእኔ ስትል እንደ ዩቲብ ላይ ብትመጣ ደስ ይለኛል። ምክንያቱም ማለት ነው እኔ ያው ከያብ ጋር እንድትሆን ደስ ይለኛል። ፍቅራቸው ምናቸው የሆነ ነገራቸው ደስ ይለኛል። በቃ ግን ደግሞ አንተ ስትመጣ ኦቨር ኦቨር ከአንተ ጋር እንድትሆን ነው መመኘው። አንተ ደግሞ አፍቃሪ ሆነን እየመጣ ያለው ስለዚህ፣ ሄሊ አስቢበት። ወይ እንዳክ አሷ እዛ አፈቀርኩ ብላ ተከንፋለች። አንተ ደግሞ እዚህ አፈቀርኩ ብላ ተከንፋለሽ። ወዴት ነው ሁነን ሄሉኛን ዘባበርሽን፣ ሄሉኛን ዘባበርሽን። አሁን ያ መወሰን አለበት አደለ ወንዶች? አው መወሰን አለበት ምክንያቱም፣ በቃ ለፍቅር ብላ ነው ይሄን ነገር ያደረገችው። አደለ ተረዳት። አለዛ ደግሞ በቃ አንተም ከልዩ ጋር ህይወትን ቀጥል። የሁለት አመት ፍቅር ብላል። ሄልዬም ደግሞ ከእንዳልክ ጋር የስድስት ወር ፍቅሯን ትጀምር። አደለ ውዶች? አዎ ያቺ ስድስት ወር እኮ በቃ ጣፋጭ ጊዜ ነበረች። እንዳልክ እኮ የምሩን ነው። ያን ጊዜ እኮ ጨልለዋል፣ ንግግሩ ምናምን ራሱ እኮ አያያዝም የምር ተሰርቶበት ነው። የምር ተሰርቶበት ነው። ተረዱት ተረዱት። ወይ እንዳልኬ ለመመተን ወይ እንደዚህ እስስተ መታረቀኝ የምር እስስተ አረቀኝ እንደኔ እስስተ አለ እንዳልክን ሲያይ የምር ይበጠበጥ። ምክንያቱም ልቡ በቃ ከእንዳልክ ጋር እንድትሆን ነው የምፈልገው። እና ውዶቼ ማሮቼ እስቲ ሀሳባችሁን አስቀምጡ። ምክንያቱም ማለት ነው እናንተ ከእንዳልክ ጋር ነው ከያብ ጋር እንድትሆን ነው የምትፈልጉት? እኔም ከያብ ጋር እንድትሆን ፈልጋለሁ። ግን በቃ ፍቅራቸው ጭቅጭቅ፣ ጥል ምክንያቱም ምንም ሰላም አጣ። ድራማይ ይስሩብን እውነት ይሁን ምን ይሁን በቃ እያወቅን ራሱ የተወዛገበ ነው ያለ ነው። ስለዚህ እንዳልክና ቆስተዋ እንደዚህ አይነት ነገሮች ሁሉ በቃ ፍቅራቸውን ነው የሚያጣጥሙ፣ መታጠቃቀፋቸውን ነው። እንደው አንድ ይለኛ ሲሉ ቢጠቃቀፉ እራሱ ደስ ይለኛል። ከእንዳልኬ ጋር እንደኔ እንዳልኬ እንዳልኬ ባትመጣ ነው የሚሻለው እንዳልክ ስትመጣ የምሬን ነው ምሎ እወሰወሳለሁ እወሰወሳለሁ ሄሉ ራሱ አግብታ ብትቀመጥ ራሱ አንተ ሄሉ ወዳለ ካልክ እኔ ሂጄ ማለት ነው። በቃ ተዳርሽን ፊቺ ሄሉ እናስ ሰዋ ሄሉ እናንተ መሆን አለባችሁ ብዬ ምንጽፍ አስተያየትን ሰጣ ነው ይመስለኝ። እና ውዶቼ እንዳልኬ ዛሬ መጥቷል። ምን ብሎ ልጅሽ ልጄ ነው ማይ ጋድ። አፍቃሪ ማለት እንዲ ነው በቃ እስከ ጠግ የሚሄድ እስከ ጥግ መሄድ አለብን። እንደነዚህ አይነት ደግሞ መሽገር መሽገር እንዳለን እንዳልክ እንዳታመጣ ሴቶችም ማለት ነው። ምክንያቱም በጣም ነው የሚያስጠሉት። ከነ ድምጿ ምን ትመስላለች። ደግነቱ ሄሉን የነካ ወንድ እኮ ከሌላ ሴት ጋር ሲመጣ እኛ ያመናል ራሱ ማየት ነው የሚሰራቸው ቋቅ ነው የሚላል። እና ወዶቼ ማሮቼ ላይክ አርጉ፣ አበረታቱኝ። የእናንተው የመዳሙ ቅመም ነኝ። እና እንዳልገኝ ስታይ እንደኔ ልባችሁ ቀጥ ያላለ በቃ፣ ይሄሉ እኮ ለአንተ ነው ግን የተጻፈችው፣ ለአንተ ማለት ነው። በሰላም ነው ግን እንዳልገኝ እየሆነ ያለው የምን በሰላም ምስለኝ። የሚሆነ ነገርማ አለ፣ የሆነ ነገር አለ። እንዲህ በኮንፊደንስ መታ አታወራትም፣ እንዲህ በኮንፊደንስ አታወራም። ሄሉም እኛም እያጭ በረበረች ነው የምሬ አቅሙ ይሄሉ እያጭበረበረችን ነው እንጂ የሆነ ነገር አለ። ምክንያቱም ማስቆም ትችል ነበረ፣ እንዳልክ ማለት ነው እንዲያት በል እኔ የራሴ ነው ያለ እንዲያት በል ማለት ትችል ነበረ። ግን የሆነ ነገር ስላለን ጠርጥሮ ነው። መጠርጠር ጥሩ ነው። ስለዚህ በቃ በጊዜ ወደ እንዳልክ ተመለሽ፣ ሄሉ፣ ወደ እንዳልክ ተመለሽ። እኛንም አረጋጊ። ምክንያቱም እኛ እስስት እንዳን ነው እስስት ሆነን እኮ አጨብጫቢ እዛም ስኒሄድ እንደዛ፣ እዚም ስኒሄድ እንደዚ። እኛንም በአንድ አረጋጌ እባክሽ ባክሽ ሄሊዬን ቆንጆ ወይ። እኔ ደከመኝ፣ የምር ደከመኝ፣ በእንዳልክ ደከመኝ። እንዳልክ ኔ ውድ ኔ ጠንበለን የሄሊዬ ግርማ ሞገስ አንተ ኮን። የምር ደግነቱ ያብም እንደዛ ነው። ሰብሰብ በማለት ሰብሰብ እኔ እንደዚህ ብንቆይ፣ ሄሎ ምን ትሆናለች? ሳማ ምን ትሆናለች? እነሱ የሆነ ነገርማ እንዳለ እወቁ። የሆነ ነገርማ አለ፣ ሁላችሁም እንደጠረጠራቸው እርግጠኛ የሆነ ነገር አለ። ያለ ምክንያት እንዳልክ እንደዚህ አይሆን በቃ። እና ሁሉ ቼ ላይክ፣ ሼር፣ ሰብስክራይብ አድርጉኝ ያድርጉኝ። እስቲ በቪዲዮ ሲመጣ እንግዲህ ከተመችኝ ፍትፍት ታደርጋለሁ። ከዚህ በኋላ እኔ ከእንዳልክ ጎን ነኝ፣ አለቀ። ከእንዳልክ ጎን ነኝ። አዎ ከእንዳልክ ነኝ። ሄሉ የንም ወደ እንዳልክ ማምጣት አለብን ተሰብስበን። ያብ ይቅርታ ከዚህ በኋላ ይቅርታ ካላልካት ሄሉ የምታስጨንቃት ከሆነ በቃ ትፍታለች አደለ? ጥፋቷን አምነ ተቀብለ ይቅርታ ከዚህ በኋላ ተባብላችሁ ካልተመለስክ እኛ ለእንዳልክ ነው ንንሰጣት። አለቀ። ከአንተ ጋር ያለውን ነገር እዚሁ ከት ነው የምናደርገው እና ሁሎች ይወዳችኋለሁ። ባይ